በመጨረሻም ወንድማችን ባሮ ከእስር ተለቅቆ ወደ ቤተሰቦቹ ቤት ሲያቅና ሁሉም በእንባ ተራጩ። የግሸኗ እመቤት ድንግል ማርያም በለተቁና ድንቅ ተዓምሯን አደረገች። ባሮ ከተፈታ በኋላ ምን አለ? በጋራ እንቃኘዋለን። በዛሬ ዕለት በግሸን ማርያም ከአንድ ነጥብ አምስት ሚሊዮን ህዝብ በላይ ተገኝቶ ይህንን ደማቅ የእመቤታችንን በዓል የታደመ ሲሆን በዚያም ባልታሰበ ሰዓት በዚ የተሰበሰበው ህዝብ የገጠመውን አንድ ከባድ ሚስጥር ነግራችኋለሁ። በሌላ ዜና የኢቢኤስ ፈርጥ ጋዜጠኛና የቴሌቪዥን ፕሮግራም አቅራቢ የሆነችው ሉላ ገዙ በከበርቴውና በታዋቂው ነጋዴ ታገኛለች ጥያቄ የቀረበላት ሲሆን ሉላም ከዚህ ከበርቴ ጋር ዴት ማድረጓ እየተነገረ ሲሆን በዚህም የሉላ መልስ ምን ይሆናል? የታዋቂ ዓለም አቀፍ ነጋዴ ስሙ ማን ነው ስለሚለው መረጃዎችን አጋራችኋለሁ። ስለዚህ ለወገኖቻችን በተቻለን መጠን ባለን አቅም ሁሉ መቆም ስላለብን እኔ ኢትዮጵያ ውስጥ ማንም ሰው ብችል ማለት ነው። ማንም ሰው ተቸግሮ ማየት አልፈልግም። በመጨረሻ ም ተወዳጁና ታዋቂው ድምፃዊ አቡሽ ዘለቀ አይኖቹ በእንባ ተሞልቶ ያስተላለፈው መልእክት ብዙዎችን አላቀሰ። በመልእክቱም በአማራ ክልል ያለው ግጭት እንዲቆም ጥያቄን ያቀረበ ሲሆን በንግግሩም እኔ በገዳ ስርዓት ሳምናለው፣ ገዳ ሰላምን ፍቅርን ሰባኪ ነው። በዚህም ታዲያ የፊታችን ቅዳሜ የኢሬቻ በዓል በመዲናችን አዲስ አበባ የሚከበር መሆኑን ተከትሎ ተወዳጁ ድምፃዊ አቡሽ ዘለቀ ለአባ ገዳዎችና ለአደ ስንቄዎች መልእክቱን አስተላልፏል። አቡሽ ምን አለ? በጋራ እንቃኘዋለን። ኤግዚቢሽን ውስጥ በጣም ልገባ ማለት በቃ ወደ እንትን ነው። ይሄ ከራሴ ጋር ብቻ ነው ጊዜ ማሳለፈው አደርጋለሁ። ከዚህ ዓለም ሲስተም ለመሸሽም ጭምር ራሴ እንደብቃለሁ እና አሜን ሚያድን ጌታ ነው፣ ሀሌሉያ። በመጨረሻም ዘርፌና እንዳልካቸው ዘነበ ኦርቶዶክስ ናፈቀችን ሲሉ አምርረው አለቀሱ። ለመሆኑ ዘርፌና እንዳልክ ለምን አለቀሱ? ቤታቸውስ ምን ጎደላቸው? መረጃዎችን አጋራቸዋለሁ። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛር ቁታችን እጅግ በጣም ቁም ነገር አዘል ቪዲዮችን እየላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁ ናት። እርሱ ዳይው ወደ ዕለቱ ቪዲዮ እጅግ እጅግ አሳዛኝና ልብ የሚሰብር ዜና ከምንጃር ሸንኮራ ማርያም ቤተክርስቲያን እየሰማ እንገኛለን። ሁላችሁም ነፍስ ማርበሩ ዛሬ መስከረም 21 ቀን 2018 ዓ.ም በአማራ ክልል ምንጃር ሸንኮራ አረርቲ ማርያም ቤተ ክርስቲያን አመታዊ ክብረ በዓልን አስመልክቶ ከጠዋቱ ሁለት ሰዓት አካባቢ ላይ እንግዲህ እየተሰራ ያለው ቤተ ክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ የተደበረበ እንጨት ተደርምሶ ከሰላሳ ያላነሱ ሰዎች መሞታቸውና እንዲሁም ደግሞ በበርካታ ሰዎች ላይ ጉዳት መድረሱን የተጎዱ ሰዎች ወደ ሆስፒታል መወሰዳቸው እየሰማ እንገኛለን። የሞት ጉዳቱም ከዚህም ሊበልጥ እንደሚችል ነው የተገለጸው። ለተጎዱ ወገኖቻችን መልካም ሁሉ እየተመኘው ህይወታቸው ላጡ በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮር ወረዳ አረርቲ ማርያም የተረበረበ እንጨት ተደርምሶ በሰዎች ላይ ከባድና ቀላል ጉዳትን ሊያስተናግድ ችሏል ሲል የወረዳው ኮሚኒኬሽን ቢሮ ገልጿል። ቤተክርስቲያኒቷ አመታዊ ቅድስት ድንግል ማርያም የንግስ በዓል አስመልክቶ ከምታካሂደው የንግስ በዓል ጎን ለጎን እየተሰራ ያለውን የቤተክርስቲያኒቷን ግንባታ እየተጎበኘ በነበረበት ወቅት ነው ለፊኒሽንግ ስራ የተረበረበው በርካታ እንጨት ምዕመኑ ላይ ሊወድቅ የቻለው። በዚህም በሰዎች ላይ የሞትና የከባድ አደጋ መድረሱን የወረዳው ኮሚኒኬሽን ቢሮ ኃላፊ አቶ ኑር ላይ ተናገረው። ስለዚህ ለወገኖቻችን በተቻለን መጠን ባለን አቅም ሁሉ መቆም ስላለብን እኔ ኢትዮጵያ ውስጥ ማንም ሰው ብችል ማለት ነው፣ ማንም ሰው ተቸግሮ ማየት አልፈልግም። ተወዳጁ የሀገራችን የኦሮምኛ ሙዚቃ ተጫዋች የሆነው ድምፃዊ አቡሽ ዘለቀ የሰውነት ልክ ብንለው ብናሳንስበት እንጂ መቼ የማይበዛበትም። አቡሽ ከተደሰተው ጋር አብሮ የሚደሰት ካለቀሰው ጋርም አብሮ የሚያለቅስ ደግ ልብን የታደለ ድንቅ ሰው ነው። ለዚያም ነው ባለፉት ዓመታት በሀገሬ ውስጥ በተለያዩ ቦታዎች ላይ ግጭት እያለ ዳንኪራ ዘፈን አልፈልግም ብሎ ከሚወደውም ስራ ገለል ብሎ ሊቆም የቻለው። አቡሽ በተደረጋሚ ጊዜ በሚያወጣቸውና በሚለቃቸው እውነት አዘል ዘፈኖቹ ባለስልጣናቱን ባይገባቸውም ይናገራቸዋል። እነዚያም ስራዎች መካከል አውጡት፣ ከፓርላማው አለባብሶ ቢያርሱት፣ አረማዊ ቀር ነገር ሌሎችም አሉበት። በእነዚህ ስራዎችም ከዛፍና ከዘንባባ ይልቅ የሰው ልጅ ሕይወት የላቀ እንደሆነ የተናገረበት እንደሆነም የሚዘነጋ አይደለም። ታዲያ ድምፃዊ አቡሽ የኢሬቻ በዓል መቃረቡን ተከትሎ በተሰጠው መድረክ ላይ እያለቀሰ ይህንንም ብሏል። ገዳ የኦሮሚያ ሕዝብ ለዘመናት ዛሬን ጨምሮ የሚተዳደርበት ስርዓት ነው። በዚህ ስርዓት ዳግም ሰላምና ፍቅር ከሁሉ ነገር በፊት ቅድሚያ የሚሰጠው ነገር ስለሆነ አባገዳዎችና ደሲንቄዎች በፊት ችን ከምናከብረው የኢሬቻ በዓል ላይ በሀገራችን በአንዳንድ የኦሮሚያ ብሎም በአማራ ክልል ላለው ህዝባችን ድምጽ በመሆን ሰላም እንዲወርድ እንማጸን። የአማራ ህዝብም ህዝቤ ነው፣ ሰላም ፍቅር ይፈልጋል ሲል ንግግሩን ቋጭቷል። አቡሽ ዘለቀ የሰውነት ጥግል ወዳለው በሌላ ዜና በሀገር አሜሪካ ውስጥ የሚገኘው ታዋቂው ቱጃር በቅጥል ስሙም ጆታ ተብሎ የሚጠራው ሰው በሉላ ፍቅር ከከነፈ እነሆ የሰነባበተ ሲሆን በመክነፍም ብቻ አላበቃም። ከሰሞኑ ወደ ሀገራችን ኢትዮጵያ በመምጣት ሉላን አግኝቶ ዴት ያደረጋት ሲሆን፣ በዚህም ፍልቅልቋና ተጫዋቿ የኢቢኤሱ ፈርጥ ሉላ ገዙ በምታሳየው ሪያክሽን ልቡ ላይ መለስ እንዳሻፈተችው ተናግሯል። ጆታ እጅግ በጣም መልከ መልካምና በጥኖ ስነግባሩን ብሎም በሰዎችን በመርዳት ስራ ላይ መሳተፍ በሀገር አሜሪካ የሚታወቅ ሲሆን አሁን ሉላና ሰላም ታዋቂው ነጋዴ ጆታ ያሉበት መቀራረብ ብዙዎች ወደ ትዳር ያመራል ሲሉ ይናገሩላቸዋል። እውን ጆታ ሉላን በእጁ ያስገባል? በአሁኑ ሰዓት የበርካቶች ጥያቄ ነው። በመጨረሻም ጀግናውና ቆራጡ የተወደደ አርበኛ ባሮክ ከእስር ሊፈታ ችሏል። እመቤታችን ቅድስት ድንግል ማርያም ዋስ ጠበቃውን አስወጥተዋለች። እንዴት ደስ ይላል ወዳጆቼ። ከዚህ በኋላ ስለ ባሮክ ምን አለ እስኪ እንመልከተው። ባሮክ ወንድማችንም በዛሬ ዕለት በእናታችን በቅድስት ድንግል ማርያም ዕለተ ቀን ይኸው ለቤቱ ሊበቃ ችሏል። እንኳን ደስ ያላችሁ ኦርቶዶክሳውያን፣ እንኳን ደስ ያለን። በዛሬ ዕለት በግሸን ማርያም ከ1.5 ሚሊዮን በላይ ሕዝብ የተገኘ ሲሆን ግሸን ማርያም በልጆቿ ተከባ ስትመሰገን ውላለች። በዚህም ሳቢያ ይህንን የተመለከቱ በግሸን አካባቢ ያሉ በርካታ ኢአማንያኖች በዛሬ ዕለት 500 የሚጠጉ ሰዎች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሰዋል። እልላ ትሉም እንደ ወገን ኮሜንቱን በልልታት ላይ አልቁት። መጽሐፉ ምን ይላል መሰላችሁ? በምድር በአንድ ያጠተኛ መመለስ በሰማይ መላእክት ዘንድ ታላቅ ደስታ ይሆናል ይላል። ታዲያ እኛ በምድረስ ደስታችን እንዴት ያለ

በመጨረሻም ዘርፌና እንዳልክ ተዋዶ ናፈቀችን እያሉ ማልቀስ ጀምሩ። አሁን ያሉበት ህይወት፣ ቤት፣ መኪና ብሎም የነብይነትና የፓስተርነትን የፓስተርነት ማድረግ ቢያሰጣቸውም ይህ ሁሉ ምድራዊ ነገር ግን ሰላም እንዳሳጣቸውና በሄዱበት ሁሉ እንደሚያለቅሱ ተነግሯል። ሰው ዓለሙን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅመዋል? እመልሱን ለራሳችሁ ተውኩት። አሁንም አረፈ ደም አስተውሉና ተመለሱ። የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ቤተሰቦቼ፣ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ የምናሉ ብዬ አሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። ሰላችሁ በቀጣይ ሌሎች አስተማሪ ቪዲዮዎችን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው መልሱ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ኩፍ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።